ድንጋይ አድርጎልኛል ረክሼ ላችሁ ወደዚህ እዚህ ጋ ኬክ የቀረባለ። ለእናንተ እንኳን ደስ አላችሁ። አባዬ ሩታ ሁላችሁ፣ በዚህ ሩታ በጣም ነው የምታምሩት፣ በጣም ነው ደስ የምትሉት እዚህ ጋ እና እንግዲህ ቤተሰቦቻችን መጥተዋል፣ እዚህ ጋር ሩታ እንኳን ደስ አላችሁ። በመጀመሪያ አባዬ እንኳን ደስ አለሽ የልጅ ልጅ ልጅ ስላየሽ። አብዬ እንደዛው በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን እ ሁላችንም በጣም ደስ ብሎናል። ያው መናገር እስኪ ያቀጠን ድረስ ያው እዚህ ጋር ኬክ አለ። ኬኩ ደግሞ ቁርሶች ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል። ብዙ ስቃይ ነበረ። ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል። ሁላችንም እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን። ክእዚህ ጋር መተ አንዳንድ ነገር ብትላቸው ደስ ይለኛል። ከድካም የመጣችሁ እንኳን ደስ አለሽ ያው ሩታ፣ ሁላችንም ቤተሰቦችስንም ጓደኞችስንም ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ብትናገር ደስ ይለናል። መጀመሪያ ሁላችሁንም አመሰግናለሁ ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማድረግ ያመሰግናለሁ እንደዚህ አይነት ፕሮግራም አዘጋጅታችሁ ነኝ ሰርፕራይዝ ስላደረጋችሁኝ ቴንኪ ሁላችሁንም፣ እንዲሁም እናቶቼን ሁለታችሁንም በጣም ነው የማመሰግነው። አባሁላችሁንም ወዳቸኋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምሬያለው፣ ብዙ ነገር አይቻለው። ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት፣ እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለው እና በእርግጥ ያው ትረዱታላችሁ፣ ሞር ደግሞ በቦታ ሆናችሁ ስት አዩት ነው የሚገባችሁ። እና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት። እና ክብር ለእናቶች። ይህን የተሰማኝ አመሰግናለሁ። የቀረውን ሁላ በጣንታሽ። እኛም እናመሰግናለን። ያው ሩታዬ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው ምንልሽ። ወደ እናትነት ስለተቀላቀለች ማለት ነው፣ በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምን ተሰሙ? በጣም ደስታ ተሰምቶኛል፣ ደስ ብሎኛል። በሰላም ልጅ አቅፋ ለዚህ ስላደረሳት በጣም ነው ደስ ያለኝ፣ እኔ ደስ ብሎኛል፣ እግዚአብሔር ይመስገን። እዚህ ጋር ደግሞ ሩታዬ እናት አለች። የሩታዬ እናትም ደግሞ የተሰማትን

ክሪስ ፋሚሊዎች በጣም ነው ምወዳችሁ። ዛሬ ደስታው የእኛ ብቻ አይደለም፣ የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው ምወዳችሁ። ሩታይም ደግሞ ያው እንደተናገረችው የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው፣ ያሳድግላቸው። አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን እንዲሁም በዚህ አጋጣሚ እለምናለውኝ፣ እጸልያለውኝ። አመሰግናችኋለሁ፣ ወዳችኋለሁ። እዝም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው፣ ያክብራቸው። ትልቅ ደረጃ ይድረሱ። ነው ደስ ይላል። እዚህ ጋር የጋሽ ያለ የታይፋ አመሰግናለሁ። ከተደረገልን ፕሮግራም ሁሉ ረት ለእኛ ድንቅ ቀን ነው፣ ምክንያቱም ነፍሰ ጡር ሆና ባየን ካየን ሰዓት ጀምሮ በጣም ጭነገን ጨልኝ ነበረ። እግዚአብሔር መልካም ነው፣ ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሺየት የምናደርግበት ቀን የምንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። ይህን ያደረጋችሁ በተለይ ወገኖቻችን፣ ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተን እንደዚሁ ተደራችሁ እንዲሁ በሚትወልበት ጊዜ እግዚአብሔር እናንተም ብድር መስጠት እንድንችል ይህ ሁሉ ፍቅር ነው እና ፍቅር እግዚአብሔር ነው የእግዚአብሔር ስም መልካም ነገር አድርጋቸዋል። እግዚአብሔር ይባርካችሁ፣ እናለን እናመሰግናለን። እሺ ቤተሰቦቻችን፣ እኛም ቤተሰቦቻችን እንደተደሰቱ እኛም በጣም ተደስተናል ማለት ነው። እንግዲህ ሩታዬ በእርግጠኝነት እንደተደሰት ደስ እንዳለሽ አልጠራጠርም እና ማመን ያለብን ነገር ያው ከብዙ ጭንቅ በኋላ ደስታ እንደሚመጣ ማመን አለብን። ከዚህ በፊት ያለፉት ነገሮች ይህን ቀን ላይ እንደርሳለን ብለን ማንም ያሰበ ሰው የለም። እግዚአብሔር ይመስገን። እሺ፣ ለማንኛውም ሩታዬ ያው እዚህ አግባቡ ነው እንጂ ውስጥ ላይ ደግሞ ቦታች፣ የምታርፊበት ቦታ አሳምረን ነው የጠበቅነሽ ከዲኮሮች ጋር እና ብዙ ከምቆሚ ቤት ውስጥ ገብተን ታርፊ። እና ቤተሰቦች ያው ሩታዬም ቤት ገብታለች። ያው ሩታዬ ግን እናትነት እንዴት ነው? በእናት ውስጥ ተቀበሽ፣ አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው። እውነት ትቀየራለች ሙሉ ለሙሉ እኔ ልያየሽ ያገባኛ እኔ ምንም ልማለት ልጃችን ነው ልጃችን አለቀሰ